ሰላም ጤና ይስጥልኝ ውድ ተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ዳር 11 2018 ዓ ም የምሽት መዋለ ፋኖ ዜና ነው። ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። የብልጽግናው አገዛዝ ሰራዊት በአማራ ክልል በሴቶች ላይ የሚያደርሰው ጉዳት ተጠናክሮ መቀጠሉ ተሰምቷል። ትናንት ቢቢሲ ያወጣው መግለጫ አገዛዙን ብልጽግና ቤት መረበሹን ከውስጥ ምንጮቻችን ያገኘነው መረጃ አመላክቷል። ቢቢሲ በ43 ትምህርት ቤቶች ብቻ ባጠነው ጥናት መሰረት 2697 ተማሪዎች በአገዛዙ ብልጽግና መደፈራቸውን አስታውቋል። በዝርዝር የምናስደምጣችሆናል። በኦሮሚያ ክልል አርሲ የቀጠለ የኦርቶዶክስ ጭፍጨፋ ባረርጌ መቀጠሉም ተሰምቷል። በኦሮሚያ ክልል አርሲ በርካታ የኦርቶዶክስ ምዕመናን መገደላቸው ይታወቃል። በምስራቅ አርሲ በሶስት ወረዳዎች በመቶዎች የሚቆጠሩ የኦርቶዶክስ እምነት ተከታዮች የተገደሉ ሲሆን በኦሮሚያ ምዕራብ አረርጌና ምስራቅ አረርጌም ስድስት የኦርቶዶክስ እምነት ተከታዮች መገደላቸው ተረጋግጧል። ይዚህንም መረጃ ወደ እናንተ እናደርሳለን። ይህ አማራ ፋኖ ብሔራዊ ልደቡብ አማራ ቅጠና ሳምነው ዝና ፋድሸዋ ጠቅላይ ግዛት ትዝ በአገዛዙ ሰራዊት ላይ ድል መቀዳጅታቸው ተሰምቷል። በዘመቻ አርበኛ ጌትነት መሳፍንት ከ180 በላይ ጠላት ኃይል መደምሰሱ ተገለጸ። ለሶስተኛ ቀናት በዘለቀው በክቡር ሰማቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ የራስ አሞሮብንና የአባድፍን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድል መጎናጽፋቸውን ለማረጋገጥ ተችሏል። በድጋሜ የጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ የዩቲዩብ ቻናላችን ላይክ ሸርና ሰብስክራይብ በማድረግ ይወዳጁን። ወደ ዝርዝር መረጃው አልፋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። የብልጽግናው አገዛዝ ሰራዊት በአማራ ክልል በሴቶች ላይ የሚያደርሰው ጉዳት ተጠናክሮ መቀጠሉ ተሰምቷል። ትናንት ቢቢሲ ያወጣው መግለጫ የአገዛዙን ብልጽግና ቤት መረበሹን ከውስጥ ምንጮቻችን ያገኘነው መረጃ አመላክቷል። ቢቢሲ በ43 ትምህርት ቤቶች ብቻ ባጠናው ጥናት መሰረት 2697 ተማሪዎች በአገዛዙ ብልጽግና መደፈራቸውን አስታውቋል። ጥናቱ አራት በመቶ ብቻ የተጠና ጥናት ነው ተብሏል። በክልሉ ካሉ 218 ወረዳዎች 14 የዞን ከተሞችና የክልሉን ርዕሰ መዲና ዋና ከተማ ባህር ዳርን ጨምሮ ጥናት ቢደረግ በርካታ የሰብአዊ መብት ጥሰት ሊኖር እንደሚችል ተመላክቷል። የአገዛዙ ብልጽግና ስራዊት የሚፈጽመውን ግፍ ላለም አቀፉ ማህበረሰብ ማሳወቅ እንደሚገባም ተጠቁሟል። ቢቢሲ የጀምረው የአራት በመቶ ጥናት ተጠናክሮ መቀጠል እንደሚገባ ተገልጿል። በክልሉ በሁሉም አካባቢዎች የተፈጸሙ ሰብአዊ ጥቃቶች በአለም አቀፉ ማህበረሰብ እንዲታወቅ የተለያዩ አለም አቀፍ ሚዲያዎችና ተቋማት ትኩረታቸውን ወደ አማራ ክልል እንዲያደርጉ የሚመለከታቸው አካላት መስራት ይገባቸዋል ተብሏል። አለም አቀፍ ወንጀሎች በኢትዮጵያ በተለይ በአማራ ክልል በአሰቃቂ ሁኔታ መፈጸሙ ትናንት ቢቢሲ ያወጣው መግለጫ በቂ ማሳያ ነው ተብሏል። የህፃናት መደፈር፣ የሴት ልጅ አገረዶች አስገድዶ መድፈር፣ ህጻናትን ካለእድሜያቸው ወደ ውትድርና በአስገዳጅ ሁኔታ እንዲገቡ መደረጋቸውና ሌሎች ማሰቃቂ አለም አቀፍ ወንጀሎች በኢትዮጵያ አማራ ክልል እየተፈጸሙ ቀጥለዋል። በአማራ ክልል በርካታ የዓለም አቀፍ ወንጀል መፈጸማቸውን የሚያረጋግጥ አለም አቀፍ ግብረ ኃይል ተቋቁሞ ወደ አማራ ክልል እንዲገባ ዲያስፖራው መጠየቅ እንዳለበት ተጠቁሟል። አገዛዙ ብልጽግና በባህር ዳር ከተማ ብቻ በርካታ ዓለም አቀፍ ወንጀሎችን መፈጸሙን የአደባባይ ሐቅ ሲሆን የአገዛዙ ሰሜን ምዕራብ ከፍተኛ ወታደራዊ አዛዦች ስልጣናቸውን በመጠቀም በርካታ ሴት ልጃገረዶች ላይ ያስገድዶ መድፈር ጥቃት እየፈጸሙ ስለመሆናቸው እየተነገረ ይገኛል። በባህር ዳር የአንደኛና ሁለተኛ ደረጃ ተማሪዎች በአገዛዙ ወታደራዊ አዛዦች በተደራጁ ደላሎች አማካኝነት ጥቃት እየደረሰባቸው ሲሆን የአደባባይ ቁማር እንዲያጫውቱና በማህበረሰቡ ላይ ዘረፋ እንዲፈጽሙ የተደረጉ የአገዛዙ ከፍተኛ ወታደራዊ አዛዦች ተላላኪ ባንዳዎች ከማህበረሰቡ ወግና ባህል ባፈነገጠ መልኩ ሴት ልጃገረዶችን በአስገዳጅ ሁኔታ አስገድደው በመውሰድ ጥቃት እንዲፈጸምባቸው እያደረጉም ይገኛሉ። ይህ ጥቃት በባህር ዳር ብቻ ሳይሆን በሁሉም የዞን ከተሞችና የወረዳ ከተሞች የሚፈጸም ጥቃት ነው። ይህ ጥቃት አሁንም ተባብሶ የቀጠለ ሲሆን ጥቃቱን ለማስቀረት ሁሉም ድምፅ ሊሆን ይገባል ተብሏል። በኦሮሚያ ክልል አርሲ የቀጠለው የኦርቶዶክስ ተዋህዶ ጭፍጨፋ በሐረርጌ መቀጠሉም ተሰምቷል። በኦሮሚያ ክልል አርሲ በርካታ ኦርቶዶክሳን ምእመናን መገደላቸው ይታወቃል። በምስራቅ አርሲ በሶስት ወረዳዎች በመቶዎች የሚቆጠሩ የኦርቶዶክስ እምነት ተከታዮች የተገደሉ ሲሆን በኦሮሚያ ምስራቅ ሐረርጌና ምዕራብ ሐረርጌም ስድስት የኦርቶዶክስ እምነት ተከታዮች መገደላቸው ተረጋግጧል። ያገዛዙ የአርመኔነት ጥጌታ የበጭፍጨፋ ባህር ርጌ መፈጸሙን ምንጮች ለግሎባል ፋኖ ሚዲያ ተናግረዋል። በምዕራብ አረርጌ በትናንትን ወለ ሃይማኖታዊ ተኮር ጥቃት ስድስት ኦርቶዶክስ እምነት ተከታዩ ሲገደሉ ዛሬ ደግሞ አንድ አሰቃቂ ተግባር ተፈጽመዋል። የአራት ልጆች እናት የሆነች ወይዘሮ ገነት በምራብ አረርጌ ዶባ ወረዳ ይፋጀነት የቀበሌ መስዋዕትነት መቀበሏን ከስፍራው የደረሰን መረጃ አምላክቷል። በምዕራብ አረርጌዶ በወረዳ ይፋጄነት የቀበሌ ወዴድ ብልጽግና ታጣቂ ኃይል የአንድ ቤተሰብን አባላት ሙሉ በሙሉ በማገት ከወሰደ በኋላ ወይዘሮ ገነት የተባሉ የአራት ልጆች እናትን በአሰቃቂ ሁኔታ መግደሉ ተረጋግጧል። ታግተው ከተወሰዱ የቤተሰብ አባላት መካከል አትወደበበ ወይዘሮ ገነት የአራት ልጆች እናት ወንድ ልጃቸውና የልጃቸውን ባል አግተው ከወሰዷቸው በኋላ ከፍተኛ ድብደባ ደርሶባቸው የሕክምና ክትትል እየተደረገላቸው ነው ተብሏል። ከእነዚህ ኦርቶዶክሳውያን ውስጥም በድብደባ ሕይወታቸው ያለፈው የአራት ልጆች እናት የሆኑት ወይዘሮ ገነት ስራ ተቀብራቸው በዶባ ቅዱስ ሚካኤል ቤተ ክርስቲያን ተፈጽሟል ሲሉ የመረጃ ምንጮቻችን መረጃውን አጋርተውናል። በምዕራብ ሐረርጌ በፖባ ፑቱና አወጉዲና ወረዳዎች እንዲሁም በጭሮ ወረዳ በረብሱ አካባቢ እስካሁን የስድስት ኦርቶዶክሳውያን ሕይወት ባሰቃቂ ሁኔታ ተገድለዋል ተብሏል። በምስራቅ አራርጌና በምዕራብ አራርጌ አዋሳኝ ቦታዎች ላይ ኦርቶዶክሳውያን አሁንም በስጋት ላይ እንደሚገኙ ተገልጿል። የመራፋኖ ብሔራዊ ልደቡብ አማራ ቀጠና ሳምነው ዝና ፋርሻዋ ጠቅላይ ግዛት ህዝብ በአገዛዙ ጥምር ጦር ሰራዊት ላይ ከፍተኛ ድል መቀዳጅታቸው ታውቋል። የጡት ቆራጩ አብይ አህመድ መከላከያ ሰራዊት ከአጣዬ ፊሶን ከተማ ወጣ ብላ በምትገኘው በርግቢ ቀበሌ ካምፕ አድርጎ በመቀመጥ ወንዶችን እየደበደበ አስሮ ገንዘብ እየጠየቀ ሴቶችን ደግሞ አስገድዶ እየደፈረ እንደሆነ በቅርቡ በዜና እወጃችን መግለጻችን ይታወቃል። ሆኖም በርግቢ መሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ የቆየው 13ኛ አየር ወለድ ክፍለ ጦር ላይ ጀግኖ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ውዝና ሸዋ ጠቅላይ ግዛት እዝ ጥምር ሰራዊት በተቀናጀ የጋራ ተጋድሎ በርካታ ያገዛዙ ሰራዊት ላይ እርምጃ ወስደዋል። በመሆኑም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ውዝ አጼ ዘርዓ ያዕቆብ አንደኛ ኮርና አጼ ይኩኖ አምላክ ክፍለ ጦር የ7 ለ 7 ክፍለ ጦር እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከአጼ አምደ ጽዮን ኮር ራምቦ ክፍለ ጦርና 7 ለ 7 ክፍለ ጦር በተውጣጡ ሻለቆች ዛሬ ህዳር 11 ቀን 2018 ዓ ም ከንጋቱ 11 ሰዓት ጀምሮ በአካባቢው ላይ በአይነቱ ለየት ያለ በአራት ማቅጣጫ በተካሄደው የተቀናጀ ኦፕሬሽን አውደ ውያ የአገዛዝ ሰራዊት ከፍተኛ መመታቱ ተሰምቷል። እላስ ጨራሽ በሆነ አውደ ውያ በአምጃ ገብርኤል በብርግቢ ውሃ ታንከርና ና በቴሌ ታወር አካባቢዎች ታላቅ ተጋድሎ የተደረገ ሲሆን ሰራዊታችን በተቀናጀ አንድነት የጠላትን አከርካሪ መስበር ተችሏል ሲል የመራፋኖ ብሔራዊ ደቡብ አማራ ቀጠና ሳምነውዝ ህዝብ ግንኙነት መምሪያ አስታውቋል። በአውደ ውያው የአምራፋኖ ትግል የአንድነት ኃይል የታየበት የአጼ ዘርዓ ያዕቆብ አንደኛ ኮር የሰባት ለሰባት ክፍለ ጦር ደመላሽ ሻለቃ በሰራምቦ ቴሌታወር በካራ ለጎማ፣ በተርተር አካባቢዎች እንዲሁም የአፄ ዘር ያቆብ አንደኛ ኮር አፄ ይኩኖ አምላክ ክፍለ ጦር ለማሻለቃና የሻሻለቃ በአርብ ገቢያና ጨብጭብ ተራራን በመያዝ የተቀናጀው ውጊያ ሸዋ ጠቅላይ ግዛትስ ደግሞ አፄ አምደ ጽዮን ኮር የራምቦ ክፍለ ጦር ሞገስ አንደኛ ሻለቃና ማንበርግ ሶስተኛ ሻለቃ የሰባት ለሰባ የናውሰናይ የሲኖ ሻለቃ አስማረ ዳኝ ሻለቃ ባደረጉት ንቅንቅ በርካታ አንድ መቶ ሶስተኛ የአገዛዙ አየር ወለድ ክፍለ ጦር አባላት ላይ የሰራዊትና ቁሳዊ ጉዳት እየደረሰ ሲሆን በቀጠናው በሚገኘው የጦር ወንጀለኛ የብልጽግናው ሰራዊት ያሳምነው ክንድ ነበልባሎች ልጆችን መቋቋም ሲያቅተው ከከሚሴ ከተማ ተጨማሪ ኃይል ቢያስገባም ከደረሰበት ከፍተኛ ኪሳራ ሊታደገው አልቻለም ተብሏል። በከሳያት ምጃ ገብርኤል ተራራው ላይ በሰፈረው የወራሪው ሰራዊት ላይ የራምቦ ክፍለ ጦር ሞገስ አንደኛ ሻለቃ ታላቅ ተጋር በማድረግ በርካታ የጠላት ኃይልን በመረፍረፍ የክብር መስዋዕትነት የተከፈለበት በተናበበ የሻለቆች አንድነት ስኬታማ ውጤትም የተገኘበት እንደሆነ ተመላክቷል። ከወትሮው ለየት ባለመልኩ የአንድነት ድባብ የታየ በብፋኖ ሰራዊት በተናበበ የጥምር ጦር ኃይል በአገዛዙ ወታደሮች ሌጋር ኦፕሬሽን ጠላት በሶስት አምቡላንስ ሞትና ቁስለኛውን በመያዝ ወደ አጣየ ከተማ እንዲመለስ የተደረገ ሲሆን ያጣየና የከሚሴ ሆስፒታሎች ከቀላል እስከ ከባድ የ13 አየር ወለድ ክፍለ ጦር ቁስለኞች አባላቱ መሞላታቸው ተረጋግጧል። በዘመቻ አርበኛ ጌትነት መሳፍንት ከ180 በላይ ጥላት ኃይል መደምሰሱ ተገለጸም። ለሶስተኛ ቀናት በዘለቀው በክቡር ሰማዕቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ የራስ አሞሮውንና የአባድፍን መሳፍንት ልጆች ባደረጉት አውደ ውጊያ በርካታ ያገዛዙን ብልጽግና ጥምር ጦር ደምስሰዋል ነው የተባለው በሰሜን ጎንደር ቀጠና በአራት አቅጣጫ ወደ ዳባት ወረዳ ጅር የጃኑሪ ያመረ የጡት ቆራጩ ሴት ደፋሪ አብይ ግሪሳ በራስ አምሮ ሶስተኛ ኮር ሰራዊት በቆላማ የወገራ ጠገዴና አርማጭሆ እንዲሁም ዛሬማና ቦዛ አዋሳኝ ዋሳኝ መሬቶች እንደ በረዶ ሲቀልጥ ውሏል። በብዛት ወደ አካባቢው የገባው ጠላት አርቡር ቀበሌ አቦገዳም፣ ሞርጠጭ ጸበልና ወይራ ጊዮርጊስ ከ30 በላይ ሲደመሰስ 23 ቁስለኛም እንደተደረገ ተገልጿል። ሁለት የአገዛዙ ብልጽግና ወታደራዊ ተሽከርካሪም ከጥቅም ውጭ ተደርጓል። ቀሪው የአገዛዙ ብልጽግና ሰራዊትም ወደ ዳባት እንዲመለስ ተገዷል ተገልጿል። በደባርቅ አቅራቢያ ጥራይና የተደረገው የጠላት ኃይል ለጊዜው በወል ቁጥሩ ያልታወቀ ጠላት ሰባዊና ቁሳዊ ኪሳራም ደርሶበታል። መቋቋም ስላልቻለ ሸሽቶ ደባርቅ ከተማም እንዲመለስ መደረጉ ነው የተገለጸው። በአጅሬውን በር የሚካኤል አይረፍዳ ማርያምና መድሃኔ አለም እንዲሁም ቻይና ካምፕና ትንሳኤ በተሰኙ ልዩ ቦታዎች በተደረገላ አስጨራሽ ትንቅንቅ የአባድፍን መሳፍንት ልጆች የጌትነት መሳፍንት ወንድሞች የአብይን ሰራዊት በእሳት ሲቆሉ ትለዋል። ጀግናው ጌትነት መሳፍንት በወደቀበት አጅር የጃኑራ ከ65 በላይ ጠላት ሲደመሰስ ከሰባ በላይ ደግሞ ቁስለኛ ተደርጓል። ሶስተኛ ቀኑን ያስቆጠረው የቀጠናው ፍልሚያ በድምሩ ከ180 በላይ የወዴድ ብልጽግና ሰራዊት ሙትና ቁስለኛ ማድረግ መቻሉን የዙ ህዝብ ግንኙነት መምሪያ አስታውቋል። በሌላ መረጃ መረፋ ነው ብሔራዊ ላፋባ የቴዎድሮስ እዝ 12ኛ ኮር ሁለት ግዙፍ የ11ኛና የ22ኛ ክፍለ ጦር ምስረታ መጠናቀቁ ተገልጿል። የመረፋ ነው ብሔራዊ ቴዎድሮስ እዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዲሆነው የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ተግባር በመጠናቀቅ ላይ እንደሚገኝ ተገልጿል። በዛሬ ሁለት ይህ የተጠናቀቁት ሁለቱ ግዙፍ ክፍለ ጦሮች በአምስት አምስት ውድ ሻለቃ የተዋቀሩ ሲሆን ለቀጣይ ልውና ትግል ዝግጁ መሆናቸውን ይህ ክፍለ ጦሩ የሻለቃ አመራሮችና አባላት አረጋግጠዋል። የክፍለ ጦር መልሶ ማደራጀት ስራው በሻ ለምሳሌ ያለም ዘለቀ፣ በአምሳለ ቃ ታየ ብራኑ፣ በፋኖ ስቲበል አለሙ፣ ፋኖ እሸቱ ጌትነትና በ102ኛ ኮር አመራሮች አስተባባሪነት በስኬት ተጠናቋል ተብሏል። ይበንድ እንዳለ በጎጃምና በወሎ በርካታ የአገዛዙ ብልጽግና ጥምር ጦር ኃይል እየኮበለለ የፋኖ ኃይሎችን መቀላቀሉ ተሰምቷል። በወሎ በትናንትናው እለት ብቻ ከ15 በላይ የጠላት ኃይል የፋኖ ኃይሎችን ሲቀላቀል፣ በዛሬው እለት በጎጃም ደግሞ በርካታ ቁጥር ያለው የአገዛዙ ብልጽግና ጥምር ጦር ሰራዊት የቴዎድሮስ እዝን መቀላቀሉ ተገልጿል። በጎጃም ሰው ማስከዳቱ መር ተጠናክሮ የቀጠለ ሲሆን የሚልሻ አድማ ብተናና ምስለን የአገር መከላከያ ሰራዊት የመራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጥና ቴዎድሮስ እዝን እየተቀላቀለ እንደሚገኝ ታውቋል። በድጋሚ የሰላም ጤና ስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ለዛሬ ህዳር 11 2018 ዓ ም ለምሽት ያዘጋጀንላችሁ መዋለ ፋኖ አበይት መረጃዎች የተከታተል